ሰላም ሰላም ቤተሰቦቼ፣ እንዴት ናችሁ? ልኝ ሃይሚ ነኝ ሃይሚ ቲዮ ማለት ነው። ያላችሁ በሰላም ዛይር ብዘት ይበላችሁ። ዛሬ በጣም እንደተለመደው የብሩክ እና የሃይሚ ነገር የሃይሚ ሙክሽ ነገር በጣም ነው ያበሳጨኝ። በእውነት ነው የምላችሁ። እውነት አዛ ገን ሰለቸኝ። እኔ በበኩል ይቋቃለኝ። አብሶ ይህ ዳኒ የሚባለውን ሰውዬ እኔ ባላየው የመርጣለሁ። በእውነት ነው የምላችሁ። እስከዛሬ ምንም አይመስለኝም ነበረ ዳኒና ማናት ደግሞ ያቺ ቀጫጫዋ ልጅ እንደው ስሟን መጥራት ራሱ አልፈልግም። በእውነት በጣም ነው ያናደዱኝ ዛሬና። ቆይ እኔ የምለው ዳኒ ማለት ነው ምንድን ነው የምትፈልገው አንተ? ቆይ ምንድን ነው ሀይሚና ብሩኬ እንዲስማሙ አፈልግም ማለት ነው? በነገሮቹ ሁሉ ቪዲዮ ተጀምሮ እስከሚያልቅ ድረስ እኔና ሀይሚን ለምን አትሆንም በቃ እኛ ብቻን ለምን ትጠራችኋለን? እኛን ከጠራህ ሌሎቹ ለምን ይመጣሉ ነው የሚለው ማለት ምን ማለት ነው? ቆይ አንተና ሀይሚ ምን ግንኙነት አላችሁ ከዛ ከመጠያየቅ በስተቀር ለምንድን ነው ነገሩ ወደ ሌላ እንዲሰፋ የምታረገው ብሮኬንም እንዲናደድ የምታረገው ለምንድን ነው በጣም የምታዛዝ ነው በእውነት ዴ ሀይሚዬም ደግሞ የዚህ ልጅ ነገር ይግባሽ በእውነት ይሄ ዳኒ የሚባለው ልጅ ጥሩ ልጅ አይደለም ያንቺና ብሮኬን ነገር በቃ ለአንድና ለመጨረሻ እንዲበላሽ ለሚፈልገው አላደለ ብሮኬን ስለጠመደው ለማናደድ የሚያረገው ነገር ነው። ይሄ ማለት ነው እና አንቺን ወዳለ ሆነ ነገር ለመክተት ና ነገራችሁን ያንቺን የብሩኬን ነገር ለማበላሸት ነው በቃ የሚጥረው እና በጣም ነው ያናደረኝ። ተጀምሮ እስከሚያልቀ ቪዲዮ በቃ አላ አደለ እኔ ና ሀይሚ እኔ ና ሀይሚ ነው በቃ የሚለው ማለት ነው። እንዴ ሶስ ያለችልህ አደለ እንዴ፣ ምን ማለት ነው? አንተ ቆ ያንተ የሆነች ልጅ እዛ ጋ ያለች ያንተ ያልሆነውን ይዘ ምንድን ነው ሙጭጭ ማለት ረ ይደብርባል። አንተ ምን የገባት መስለኝ ነበረ እና ሳይ ግን የሆንክ የማትረባ ነገር ነበር። እውነት ምንድን ነው እሱ ነፈስ ቅዱስ። እኔ በጣም ነው ያበሳጭኝ። የዛሬ ቪዲዮ ደግሞ በቃ በጭቅጭቅ ጭራሽ ያለቀ ቪዲዮ ነው። ምንም የሆነ አንድ ጠብ ያለ የሆነ ነገር የሆነ ነገር መፍትሄ ሳይመጣበት ያለቀ ነገር ነው በእውነት። አሁን እናንተ ማድረግ ያለባችሁ በቃ ብሩኬን የምትወዱት ልጆች ማለት ነው፣ ብሩኬን እንዲህ ምናምን እያላችሁ ከምትሰድቡት ይሄ ልጅ ሀሳብ ስጡት፣ በቃ ሀሳብ ስጡት። እንደዚህ ብታረግ እንዲህ ብታደረግ ከሚጋ የሚግባቡበት መንገድ ሀሳብ ብትሰጡት ጥሩ ነው ባይነኝ። አሁን ሳይ አንዳንድ ቪዲዮዎችን ምናምን ብሩኬን እንዲህ እንዲያል እያላችሁ ትሰድቡታላችሁ ምናምን። ልጁም ወዱ አይደለም እኮ በእውነት፣ ወዱ አይደለም ተረዱት። እና ሀይምዬ ደግሞ እኔ የምልሽ በቃ አንቺ ሴት ነሽ፣ አሪፍ ሴት ነሽ። በቃ አለ አይደለ ያንን እሱን ማምጣት ያለብሽ አንቺ ነሽ ብዬ ነው ማስበው። ምክንያቱ በቃ ማንም በሌለበት እኔ እንደ ሀሳብ የምሰጥሽ ይሄ ሰው ግርግር ምናምን ደግሞ ሌላ ሰው ማስታራቂ መስሎ በእናንተ መሀል መግባት የለበትም ባይነኝ። እንደኔ ሀሳብ ማለት ነው። በቃ አንቺ አለ አይደለ ይሰማሻል። በእርግጥ አሁን ድጋሚ ደውለሽ የመናቅም ነገር ሊሰማሽ ይችላል። ግን ምንድን ነው የምትጸጸችበት ነገር አይደለም። አሁን የምነግርሽ ነገር ሀይሚዬ ማለት ነው ማለት ራስሽ ደውለሽ እንገናኝ ብለሽ ቤቱም ቢሆን ሄደሽ ስልክ ባይነሳልሽ ቤቱም ቢሆን ሄደሽ ለማግኘት ሞክሬና ራስሽ በራሳችሁ ጊዜ ብቻችሁን ሆናችሁ ነገሩ ለመነጋገር ሞክሩ። ሌላ ሰው መሀላችሁ ማንንም ሰው አታስገቡ። በቃ አስታራቂ ምናምን አያስፈልግም። ምክንያቱም አይተሽዋል ዛሬ የተፈጠረውን ነገር እና ራስሽ በቃ ለራስሽ የሆነ ጊዜ ወስደሽ በቃ ራስሽ በራስሽ ጊዜ አግኝተሹ ብሩኬን ብቻውን ለማውራት ሞክሪ። ሌላ ሰው አታስገቡ። ሌላ ጭቅጭቁስ፣ ሌላ ነገር፣ ሌላ ንትርክ ውስጥ ነው እንደዛሬ መገቡት ማለት ነው በጣም ከባድ ነው በእውነት። ብሩኬማ ዛሬ ግሽግሽ እኮ ነው ያልከው። በቃ በሀይሚ ጉዳይ እንዲህ እንዲህ እያልክ ነው እያወራ ያለው በቃ አንቺ ዞር በይልኝ አልፈልግም፣ አልፈልግም እያልክ እንዴ ስታወራ በቃ ይሄ ልጅ ምነው እስከዚህ ድረስ ነው ያልኩት። እና ሶሲም ደግሞ አሁን እንደዚህ ሲሆን ማረጋጋት ነበረብሽ። በቃ አይ ለምን እንደዚህ ትሆናለህ ብለሽ እንደማለት ጭራሽ እስከ መጨረሻው እሱን እንደ አጽናኝ፣ እሱን እንደ አባባይ ሆነሽ ይዘሹ ሄድሽ። ምን ማለት ነው ሶሲ ሶሲና ዳኒ ያላችሁ ነገር ግን በጣም መጥፎ ነገር ነው፣ በእውነት ለእነዚህ ልጆች ያላቸው አመለካከት እንደ የሰው ሰው ይዞ መሄድ ምን ማለት ነው? አንቺ እያጽናናሽ ምን ማለት ነው? በቃ ብሩኬ ብሩኬ ከሶሲ ጋ ሀይሚ፣ ከዳኒ ጋ ሀይሚ። እኮ አሁን አይታችሁ ከሆነ ከማንም ጋር አልሄደችም፣ ብልህ ሴት ናት። ብሩኬ ግን ከሶሲ ጋ በቃ ሄደ ማለት ነው። ምን ማለት ነው ይሄ? ሀይሚ ለፍቅሯ ታማኝ ናት። በጣም የምትገርም ሴት ናት። እኔ እንጃ፣ በጣም የምትገርም ሴት ሞክሽዬ ማለት ነው። እና ዳኒ ግን ያሰብከው አልተሳካልህም እንጂ ቢሳካ ቢሳካልህ በቃ አንተም እንደ ብሩኬ እሷን ይዘህ መሄድ አይነት ነው የምትፈልገው፣ ግን አልተሳካልህም። ምን አይነት ሰውነህ አንተ ግን ስማአም ዳኒም በጣም መጥፎ ሰው ሆኖ ነው የተረዳሁት። እኔ እንጃ በቃ የሳልኩበት መንገድ የተ እኔ እንጃ በጣም ነው ያናደርከኝ። ሶሲም እንደዛው በቃ፣ ያንቺ ያልሆነ ሰው ላይ ለምንድን ነው ሙጭጭ የምትይው? አይወድሽም፣ አያፈቅርሽም፣ ወር ከጓደኝነት የዘለለ ነገር የላችሁም። ግን በቃ አለ አይደለ፣ እንዲገባ ልጁ ሳያስበው ሌላ ነገር ውስጥ እንዲገባ እያረግሽው ነው ሶሲ ኧረ ተይ ኧረ ተይ፣ ይደብርብሻል። የሰው የሆነ ነገር መቼም ሊያደምቅሽ አይችልም። እና እባክሽን ብትቺ፣ ብሩኬን ለሃይሚ ተይላት። ብትቺ በቃ ወደ እሷ እንዲመጣ እስቲ ገፋፊው። አንቺ መልካም ሰው ከሆንሽ መልካም ሰው ከሆንሽ ገፋፍተሽ መክረሽው በቃ ቤስት ጓደኛዬ ነው አይደለም እምትይው መካክረሽ መክረሹ ገፍተሹ ብሩኬ ማለት ነው ወደ ሀይሚ እንዲመጣ ሀሳብ ስጩ። ጠርተሻቸው ምናምን ሰውን በቃ እንዲያርግና እንዲያርግ ብለ ሀሳብ ስጩ። እንዲሄድ ገፋፊው። ለምን ወደ አንቺ እንዲመጣ የበለጠ ትገፋፊዋለሽ። ዳኒም እንደዛ አሪፍ ሰው ከሆንክ ማለት ነው ሀይሚን ገፋፋል፣ በቃ ሂጂ ወደ ብሩኬ ጋ ብለ አንዳንድ ነገሮችን ለብቻ አርገህ ምከራት። አንተ ራስ ሌላ ሰው ለምን አስታራቂ በመሀላችሁ ታስገባላችሁ በአራታችሁ መሀል ማለት ነው። ደይ ምን ማለት ነው ሆነ የሆነ የጻልጭ ጨዋታ አረጋችሁ። ትኮ እና ይሄን ነገር ፍቱት፣ በቃ ፍቱት እና ገላግሉን። ምንድን ነው እሱ እንዴ? አሁን ይሄንን ነገር መፍታት የምችሉት እናንተ አራታችሁ ብቻ ናችሁ። በቃ ሩኬ ጋም ያለውን ነገር ዳኒ ጋም ሆነ ሶሲ ሀይሚዬ ጋም ሆነ ያለውን መፍትሄ ያላችሁ እናንተ ናችሁ። ሞር ደግሞ አሁን ሁለት ሁለት ተከፋፍላችኋል። ሃይሚም ማን ነው፣ ዳኒም ማለት ነው። ሀሳብ ተሰ- ሃይሚም በግልሽ አንተ ሂድ ሶሲ ጋ ብለሽ ምከሪው። ሶሲ ጋ ሂድ ብለ ወደ እሷ እንዲሄድ ገፋፊ። በቃ ወደ ሶሲ እንዲሄድ ያንቺን ስም ከመጥራት ይልቅ የእሷን ስም እንዲጠራ ገፋፊ። በቃ ለሱ ምንም አይነት ፍላጎት እንደሌለሽ አርጊው። እንደዚህ አይነት ሀሳብ በልቦናችሁ ውስጥ ቢመጣ ማለት ነው በቃ ሁላችሁም የየራሳችሁን አቅጣጫ ትይዙ ነበር። ግን እናንተ በስመ ስላሴ ምን ብዬ ልናገር? እኔ ቃላት ነው የሚያጥረኝ። እና በቃ ነገሩን ራሳችሁ የጀምራችሁታል፣ ራሳችሁ እርስ በራሳችሁ ለመጨረስ ሞክሩ። ሁለቱ ተወዳድናችኋል፣ እዛ እንደተወዳደናችሁ አንተም ወደ እሷ ሂድ፣ አንተም ወደ አንቺ ሂድ ብላችሁ እርስ በራሳችሁ ለመፍታት ሞክሩ። ይህ ነው የመፍትሄ ሀሳብ ሊኖረኝ ሊሆነኝ የሚችለው እንጂ ሀይሚ በጣም ነው የከፋት ዛሬ። ብሩኬ አንገሽግሾታል። እንደዚህ መሆን የለብም። በሀይሚ ጉዳይ ላይ እንደ መንገሽገሽ የለብህም። ብሩኬ ጉዳይ ስንት ላይፍ አሳልፈ አይደል? እንዲ አንተ አረ በስማ በእውነት አረ፣ እንደ ቤተሰቦች ለማንኛውም፣ ቻው። እነዚህ ልጁ ልቦና አይስጣችሁ፣ ወደ ልቦና ይመልሳችሁ፣ ወደ በፊት ፍቅራችሁ ይመልሳችሁ። በቃ ሁላችሁ ሶሲና ዳኒም ፍቅረኛ ነበራችሁ፣ ወደዛ ሀይሚ ብሩኬም እንደዛ ያርጋችሁን። እንጃ እንዴ ስንቱ እኮ ጦዘ በእናንተ የተነሳ ቻው፣ ቤተሰቦቼ። ያው በቃ መልካም ጊዜ ሆነላችሁ።